ዩቱቤ ክፍያ ጀመረልኝ። አዎ ዩቱቤ ክፍያ ጀመረልኝ። ሰላም ፋሚሊ እንዴት ናቸው? የተወደዳችሁና የተከበራችሁ የኤርቢ የዩቱብ ተከታታዮች በሙሉ እንዴት ናቸውልኝ? ዛሬ በጣም ደስ ብሎኛል። በመጀመሪያ እንኳን ደስ አለ ኮንግራጅሌሽን በሉኝ። በጣም ደስ ብሎኛል። ዩቱቤ ክፍያ ጀምሮልኛል። ኦር ወደ ዩቱብ ከመጣሁኝ ወር አልሞላኝም። በዚያ ውስጥ ግን ዩቱቤ ተስተካክሎ ሁሉንም ነገር ሞኒታይዝ አድርጌ ክፍያ ጀምሮልኛል። ተከፈለኝ ሳይሆን ክፍያ ጀምሮልኛል በጣም ደስ ብሎኛል። እናንተስ በዩቱብ ተከፋይ ለመሆን ምንድን ነው የሚጎላችሁ? ሰዓት ነው። ለሱም እንዳታስቡ ሰብስክራይብ፣ ለሱም እንዳትጨነቁ ማንኛውንም ነገር ስቴፕ በስቴፕ እማላችሁን እማዛችሁን ታደርጋላችሁ። ጀስት በሁለት ቀን ውስጥ ሰዓታችሁም ሰብስክራይባችሁም ፉል ይላል። ልክ እንደኔ ተከፋይ ትሆናላችሁ። ዩቱብ አሁን ደግሞ አዲስ ሕግ አወጥቷል። እንደ በፊቱ አንድ ሺህ ሰብስክራይብ አራት ሺህ ሰዓት አያስፈልጋችሁም ሞኔታይዝ ለመሆን እንደምታወት ይኸው 3000 ሰዓትና 500 ሰብስክራይብ ህጉን አሻሽሎታል። ይህንን ደግሞ ለማምጣት የማዛችው ማድረግ ብቻ ነው። እናንተም በዩቲዩብ ተከፋይ ትሆናላችሁ። እኔም እንግዲህ የዛሬ ወር ዩቲዩብ ይሄን ያክል ብር ከፈለ ብዬ ነው የምመጣው። ምክንያቱም አሁን ሁሉም ነገር ተጠናቆልኛል። እንደሚታወቀው ያው ትንሽ ስለ ዩቲዩብ እውቀት የለኝም ነበር። ፎከስ ማደርገው ቲክቶክ ላይ ነበር። እህቴ አስተካክላልኛለች። እቺ እህቴ ናት ዩቲዩብን አስተካክላ ሞኒታይዝ ያደረገችልኝ። ጀስት ሰዓቱም ሆነ ሰብስክራይቡ ከሞላ ቆይቷል። አሁን ሰባት ሺህ ምናምን ሰብስክራይብ አለኝ። ግን በዛን ሰዓት ያው ሳላውቀው ሰዓቱን፣ ሰብስክራይቡም ከልክ አልፎ ነበረ። ሞኒታይዝ ከሆን ቆይቻለሁኝ። ወስዳ ያስተካከለችልኝ እህቴ ናት። እየገባችሁ ሰብስክራይብ እንደዚሁም ቪዲዮዎቿን ይዩላት። በመቀጠል ወደ ስቴፑ ስንገባ፣ እኛስ ዩቱብ እንዲከፍለን እንዳንተ ሞኒታይዝ ለመሆን ምንድን ነው የሚያስፈልገን ካላችሁኝ፣ የእኔን ቤት ሰብስክራይብ ታደርጋላችሁ። የደውል ምልክቷን ትጫናላችሁ። ከዛ ኮሜንት ላይ ገብታችሁ የምትፈልጉትን የሰብስክራይብ መጠን ትጽፋላችሁ። አንድ ሺ አምስት መቶ ጀስት አሁን ዩቱብ አምስት መቶ ሰብስክራይብ ነው የሚፈልገው እንደዚሁም ሶስት ሺህ ሰዓት ነው የሚፈልገው። ትገቡና ላይክ ታደርጋላችሁ። ኮሜንት ላይ የምትፈልጉትን አንድ ሺህ ብላችሁ ትጽፋላችሁ። እንደናንተ የጻፉትን አስር ሰዎች ቆርጠራችሁ ሰብስክራይብ አድርጓቸው። ከዛም በመቀጠል ቪዲዮውን አምስት ጊዜ ኮፒሊንግ ለአምስት ሰው ሼር አድርጉት። ስቴፑን በትክክል ከተጠቀማችሁት እመኑ ታተርፉበታላችሁ እንጂ አከስሩበትም ፋሚሊ፣ አብረን እንደግ። እኔ ከጎኔ ከሆናችሁ እኔ ከናንተ ጎን ለመሆን እንደዚሁም ቻሌንጅ እየሰራው ቪዲዮ ለማሰራራት ወደኋላ እኔ እኔ ሁሌም ከጎናችሁ ነኝ። እናንተ ደግሞ ከጎኔ የሆናችሁ አይዞ፣ በርታ፣ ጠንክር እንደዚሁም እኛንም አበረታታ እያላችሁ ከጎኔ አግዙኝ። እኔ ከናንተ ጎን ነኝ። በቻልኩት አቅም አብረን እንለወጣለን። አሁን ሁሉም ነገር በኦንላይን ነው። እንደዚሁም በዩቲዩብ በተለያዩ ሶሻል ሚዲያ ነው ህዝባችን እየተለወጠ ያለው። እኛም ደግሞ በሰው ሀገር ያለ ነው፣ አገር ስንገባ ይጠቅመናል። እዚህ ጀስት ብዙ ቪዲዮ ላንሰራ እንችላለን፣ ጊዜ ሰዓት ላይመቸን ይችላል። ግን ሰብስክራይቡ ሁለት ሺህ ሶስት ሺህ ሰብስክራይብ ይዛቸው አገር ብትገቡ፣ አገር ገብታችሁ ብዙ የሚሰራ ስራ አለ። ስራ ስትፈቱ ቁጭ ስትሉ ከቤተሰቦቻችሁ ጋር ያለውን ብዙ አይደ ያለው አሁን አገር ሆናችሁ ከቤተሰብ ጋር ስትሆኑ፣ ጀስት አሁን እኛ እዚህ ከስራ ጋር ላይመቸን ይችላል። እኔ ለራሱ ስራዬ በጣም ብዙ ነው፣ በባለፈው እንዳያችሁት ግን ያለችኝን ሰዓት ወደ ሶሻል ሚዲያ ምክንያቱም ያው ለነገ ህይወት እየተፍጨረጨርኩ ነው። እናንተ ደግሞ ከጎን የሆናችሁ አይዞ በርታ ጠንክር እያላችሁ አገዙኝ። ሰዓቱን ደግሞ እንዴት እንሞላዋለን ካላችሁ ላይቭ መግባት ትችላላችሁ። ላይቭ ላይ ገብታችሁ በቀን አምስት መቶም አራት መቶም ሰዓት ይሰጣችኋል። ከዛ ጀስት ሶስት ሺህ ሲሞላ ሞኒታይዝ ይሆናል። ከዛም በኋላ እናንተ በቻላችሁት አንዳንድ ቪዲዮ መስራት ነው። ዩቱብ የማይወደው ነገር ጭፈራ ዘፈን፣ እንደዚሁም የሰው ቪዲዮ ነው። የራሳችሁን የሆነ ቪዲዮ የምትፖስቱ የምትሰሩ ከሆነ በደንብ ትሰሩበት አላችሁ። ዩቱብ የብዙ ህይወትን ሰው ለውጧል። እኛ እኔ ደግሞ ከጎናችሁ ነኝ። ከጎኔ ከሆናችሁልኝ ኤርሚዬ በርታ፣ ጠንክር፣ ቻሌንጁን ቀጥልበት እያላችሁ የምታበረታቱ ከሆነ እንደዚሁም ደግሞ ላይኩ በዛ ሲል ደስ ይለኛል። ቪዲዮዎችን ላይክ የምታደርጉልኝ ከሆነ እኔ ከጎናችሁ ነኝ። የመዳም ቅመሞች በተለይ በሰው ሀገር ላይ ያላችሁ በደንብ ጠንከሩና በዩቱብ ስሩ። ቻሌንጅን በስነ ስርዓት ተከተሉ። ቻሌንጅን በስነ ስርዓት ከተከተላችሁ ቲክቶክ ላይ ፎሎ እንደሚያደራረጉት ለምሳሌ እነ አሜን እነ ፓፓ ብዙዎች አሉ። ፎሎ ያደራረጋሉ አይደለም። እዛ እስኪ ከቻሌንጁ ገብታችሁ ፎሎ ተደርጋችሁ አታቁም። ለምሳሌ እኔ ቲክቶክ ሲጀምር በአሜን ነው የተነሳሁት። እሱ በኮሜንት ላይ የጻፍ ላይቭ ላይ የሄድኩ በቀን አምስት መቶም አራት መቶም ፎሎ እያገኘው አሁን ደግሞ ጀስት በቲክቶክ እኔ ከመቶ ሰላሳ ሺህ በላይ ተከታያለኝ እንደዚሁም ፌስቡክ ከሀያ አንድ ሺህ አምስት መቶ በላይ ተከታያለኝ ዩትዩብም ፈጣሪ ይመስገን ከሰባት ሺህ በላይ ተከታያለኝ ይሄ ሆኖ ግን መጀመሪያ እኔም እንደናንተ ነበሩ ምን አይዲያ አለ ስራ ቲክቶክ ላይ ምን ልፖስት በቃ ብዙ በጣም ትደናገራለችሁ ግን መጀመሪያ ስነሳ እኔም እንደዚሁ ፎሎ በሚያደራርጉ ቤት እየሄድኩኝ ፎሎ እየተደረግኩኝ ፎሎ እየለመንኩኝ አሁን ግን ፈጣሪ ይመስገን ካደረጉ አደረጉ ካላደረጉ በነገራችን ላይ ቲክቶክ ላይ ድካም ብቻ እንጂ ሌላ ምንም ትርፍ የለው ግን ዩቲዩብ ትለወጡበታላችሁ ጀስት አሁን ሞኒታይዝ ባትሆኑ ሰዓቱ ባይሳካላችሁ አገር ስትገቡ ትሰሩበታላችሁ ቢያንስ የሆነ አገር ዞር ዞር እያላችሁ ቀርጻችሁ ብትለቁ ዩቱብ ላይ ይታይላችኋል ደግሞ ዩቱብ ከማንኛውም በላይ የሚጠቅማችሁ እይታ ነው ዩቱብ ስትሰሩ ሁለት ነገር ይጠቅማችኋል አንድ የሚጠላችሁ ሰው አንድ የሚወዳችሁ ሰው እንዴት ካላችሁኝ የሚጠላችሁ ሰው በእይታ ያግዛችኋል ኮሜንት ላይ ኔጌቲቭ ኮሜንት በመጻፍ። ያሳድጋችኋል ደግሞ የሚወዳችሁ ሰው እናንተን ሰብስክራይብ በማድረግ እንደዚሁም ላይክ በማድረግ ያግዛችኋል። አሁን እዚህ ጋር ወደዳችሁም ጠላችሁም የምትወዱኝ ሰው አዎ ጀስት ደስ ብሏችሁ ልታወኝ ትችላላችሁ። የምጠሉኝ ሰዎች ግን እያያችሁኝ ነው፣ እኔ በእናንተ እየተጠቀምኩ ነው። እንደዚሁም ኮሜንት ገብታችሁ በምትጽፉልኝ ሰዓት ለእኔ ጥቅም ነው። ደግሞ የምትወዱኝ ሰብስክራይብ በምታደርጉኝ ሰዓት እንደዚሁም ላይክ በምታደርጉልኝ ሰዓት ለእኔ እድገት ነው። ዩቱብ ሁለት ጥቅም አለው ከሚጠሏችሁም ከሚወዷችሁ ስለዚህ ዩቱብ ለመስራት ቆራጥ ሆናችሁ ተነሱ በቃ ዩቱብ ስሩ ቲክቶክ ላይ እንደዚሁም በተለያየ ሶሻል ሚዲያ ጊዜያችሁን አታጥፎ እንደዚሁም ቻሌንጅ ዲኔን ተከተሉ በቃ አትጎዱበትም ታተርፉበት አላችሁ ጀስት ሰብስክራይብ ታደርጋላችሁ የደውል ምልክቷን ትጫናላችሁ ላይክ ታደርጉና ኮሜንት ላይ ገብታችሁ አንድ ሺ ብላችሁ ጻፉ አንድ ሺ ያሉትን እንደናንተ አስር ሰዎች ደምሯቸው ሰብስክራይብ አድርጓቸው ቪዲዮውን አምስት ጊዜ ኮፕሊንግ አድርጉት ለአምስት ሰው ሼር አድርጉት በቃ አትጎዱበትም፣ ታተርፉበታላችሁ። ሰብስክራይቡ፣ ይጠቅማችኋል። የኔ ሞኔታይዝ ሆኛለሁ። ያው እንግዲህ የዛሬ ወር ደግሞ እንደዚህ ያው እንደ ዩቲዩበሮቹ ብር እያራገብኩ እመጣለሁ ማለት ነው። ያው የኛ ሰው አፈመሰው ላይ ነው፣ ጥጋባችን አይቻልም። እኔ ግን እንደዛ አይደለም፣ አልጠግብም። ሁላችሁንም ይዣችሁን ማፈመሰው ሁላችሁም ከኔ ጎን ብቻ የሆናችሁ ኤርሚዬ በርታ፣ አይዞ ጠንከር እያላችሁ አበረታቶኝ እንጂ እኔ ከእናንተ ጎን ሆኜ እናንተን ለማሰራት እናንተን ሰብስክራይብ ለማደራረግ ለማደማመር፣ እንደዚሁም ላይቭ ላይ እየገባው ቀለም እየቀባው አደማምራችኋለሁ። እናንተ ብቻ ከጎን የሆናችሁ ኤርሚዬ በርታ፣ ጠንከር አይዞ እንድትሉ ብቻ ነው ፈልገው። ቻሌንጁን በስነስርዓት ሁላችሁም ተከተሉ፣ ታተርፉበታላችሁ። አሁን ላይ ይጠቅማችሁ ዩቱብ ይችላል። አሁን ከስራ ጋር ቪዲዮ ለመስራት ላይ ይመቻችሁ ይችላል፣ ግን ሀገር ስትገቡ ይጠቅማችኋል። ስንቱ ነው ከስደት ወደ ሀገሩ እየገባ ዩቱብ እየሰራ ያለው። ዩቱብ አሁን የብዙ ህይወት ለውጧል። እኛም ደግሞ አሁን ሥራ ላይ ይመቸን ይችላል። ጀስት እኔ አሁን ሰላሳም ደቂቃ አለችኝ አርባ ደቂቃ፣ እሷን ወደ ሶሻል ሚዲያ ነው የምቀይራት። ጀስት ሶሻል ሚዲያ ላይ መጥቼ ነው ግዜ ግዜ እኔ የማጠፋው፣ ቁጭ ብዬ በመፈረጃ አላጠፋም። ካያችሁኝ፣ በቲክቶክ ብትሄዱ እኔ ነኝ፣ በዩቱብ ብትገቡ እኔ ነኝ ፌስቡክ ብትሄዱ እኔ ነኝ። ሶሻል ሚዲያውን እኔ ነኝ አጨናነቁ። እኔ ነኛ አዎ፣ ይሄንም መሆን ያለበት ለነገ ህይወቴ ያው አለ አይደለም፣ የተሻለ ደረጃ ደርሳለሁ ብዬ ስለማስብ ነው። በዩቲዩብ እኔም እንደ ሰዎቹ ዩቲዩበር ሆኜ እንደማኮራችሁ አልጠራጠርም። ፋሚሊ ስቴፑን በስነ ስርዓት ተከተሉት። ወዳቸዋለሁ። ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኖ፣ እንደዚሁም ላይክ አድርጉ። ኮሜንት ላይ ግቡና አንድ ሺ ብላችሁ ጻፉ። እንደናንተ አንድ ሺ ብለው የጻፉትን ሰዎች ደምሯቸው ሰብስክራይብ አድርጓቸው ቪዲዮ ለአምስት ሰው ሼር አድርጉት፣ አምስት ጊዜ ኮፒ ሊንክ አድርጉት። እመኑኝ በ24 ሰዓት ውስጥ 500 ወይም 1000 ሰብስክራይብ እንደሚሞላላችሁ። ከዛ የላይፍ አገባብ ካልቻላችሁ ኮሜንት ላይ ጻፉልኝ፣ ላይፍ እንደት ነው የሚገባው ብላቸው። የላይፍ አገባብ ቪዲዮ እሰራላችኋለሁ። ላይፍ በሁለት አይነት አለ። አንድ ማስታወቂያ አስገብታችሁ፣ ሁለት ደግሞ ኖርማል እንደዚህ የምትገቡበት። በሁለቱም ሰዓት እቆጥርላችኋል። ግን ቪዲዮ ስሩልኝ፣ ቪዲዮ እሰራላችኋለሁ። ስሩልኝ እላለሁ እንዴ ገብታችሁ ኤርምዬ የላይ ባገባብ ቪዲዮ ስራልን ብላችሁ፣ እሰራላችኋለሁ። በጣም እወዳችኋለሁ፣ ከልቤ አከብራችኋለሁ። ከጎን የሆናችሁ አበረታቱኝ። እኔ ደግሞ በተለይ የመዳም ቀመሞች እኔ ከጎናችሁ ሆኝ አበረታታችኋለሁ። አይዞን መጠንከር ነው፣ ወደፊት ብቻ ነው። እናንተ የሚጠበቀው ከኔ ስቴፑን መከተል ነው። እኔ ደግሞ ደከመኝ ሰለቸኝ ሳለን ቪዲዮ እሰራላችኋለሁ፣ ቪዲዮ እለቅላችኋለሁ። እሺ ፋሚሊ እወዳችኋለሁ። ስቴፑን በስነ ስርዓት ተከተሉት። መልካም እድል። በአራት ሰዓት እንደምትለወጡበት አልጠራጠርም።